የኢትዮጵያ ቴሌቪዥን የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። እንደምናመሻችሁ ክቡራን ተመልካቾቻችን ለኢቲቪ ሃምሳ ሰባት ወዳዘጋጀንላችሁ ስፖርታዊ ዜናዎቻችን ተሻገርን። አብርሃም ተስፋዬ ነኝ። አብራችሁን ቆዩም። ለ2026ቱ የሞሮኮ የሴቶች አፍሪካ ዋንጫ ለማለፍ የመጨረሻ ዙር ጨዋታ ብቻ የቀረው የኢትዮጵያ ሴቶች ብሔራዊ ቡድን ነገ የመጀመሪያ ዙር ጨዋታውን ያከናውናል። ከየ ጊዜ በላይ በሀገር ውስጥ የልምምድ ጊዜውን ያሳለፈው ብሔራዊ ቡድኑ የሜዳና የጅም ስልጠናዎችን በቆይታው ማከናወኑም ተገልጿል። ሉሲዎቹ ትላንት ወደ ታንዛኒያ ቀኑ ሲሆን በነገው ዕለትም 11 ሰዓት ላይ ዳሬ ሰላም በሚገኘው አዛም ኮምፕሌክስ ስቴዲየም የመጀመሪያ ዙር ጨዋታቸውን ያደርጋሉ። ወደ አፍሪካ ዋንጫው ለማለፍ የተሻለ ድል የሰነቀው ብሔራዊ ቡድኑ ከ14 ዓመታት በኋላ በመድረኩ ለመገኘት ከፊቱ ከሚጠብቀው የ180 ደቂቃ መራ ግብር የተሻለ ውጤት ማስመዝገብም ይጠበቅበታል። የፊት መስመር ተጫዋቿ ሎዛ በራ በነገው ጨዋታ ብሔራዊ ቡድኑን የማታገለግል ሲሆን በመልሱ ጨዋታ ግን ለብሔራዊ ቡድኑ እንደምትደርስም ተገልጿል። ለሶስት ቀናት የሚቆየው ሁሉ ክልሎችና ከተማ አስተዳደሮች የተውጣጡ አሰልጣኞች የእግር ኳስና የአትሌቲክስ ስፖርት የአቅም አጎልበቻ ስልጠና በአዳማ ከተማ እየተካሄደ ይገኛል። የኢትዮጵያ ስፖርት አካዳሚ ባዘጋጀው በዚህ ስልጠናም ከስድስት ዩኒቨርሲቲዎችና ከ11 የስፖርት ማዕከላት የተውጣጡ ሰልጣኞችም ስልጠናውን እየወሰዱት ይገኛሉ። እስማኤል አሜን ከሁሉም ክልሎችና ከተማ አስተዳደሮች ለተውጣጡ አሰልጣኞች በእግር ኳስና አትሌቲክስ ዘርፍ የተዘጋጀ የአቅም ማጎልበቻ ስልጠና በአዳማ ከተማ እየተካሄደ ይገኛል ከስድስት ዩኒቨርሲቲዎችና ና አስራ አንድ የስፖርት ማዕከላት የተውጣጡ አሰልጣኞች በስልጠናው ላይ ተካፋይ ናቸው እንደ ሀገር አንድ የተመዘነና የተፈተነ ስልጠና ማካሄድ ከተነሱት አንኳር ሀሳቦች አንዱ ነው የስፖርት ዘርፍ ለውጡን ለማሳለጥ ጊዜ የሚጠይቅ ሁሉንም ማሳተፍ ግዴታ የሆነበት መስክ መሆኑ ተጠቁሟል አቶ ምክዩ መሐመድ የባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴኤታ ከብዙ ስልጠናዎች አንዱ ጅማ ተጨማሪ መሆኑን ተናግረዋል። በሀገር አቀፍ ደረጃ ማንቀሳቀስን ይጠይቃል። አካዳሚ ጀምርን ማዕከላትን፣ ማሰልጠኛ ተቋማትን እስከ ማሰልጠኛ ጣቢያ ድረስ ያሉትን ጉዳዮችን ከእንደገና ዳግም መፈተሽ የሚያስፈልግበት ሁኔታዎች እንዳለ በጥናታችን ለይተናል። ያ ብቻ ሳይሆን የዩኒቨርሲቲ አካዳሚዎች አካባቢ ያሉትንም ችግሮችን በጋራ መቅረፍና ወደ ስፖርት ወደ ትራክ የማምጣት አቅጣጫ አስቀምጠን ጥሩ ስራዎች ተጀምሯል ማለት ነው። የስፖርቱን ማዕከላት ማስተሳሰር፣ ልምድ ማጋራት የስልጠና ዋነኛ አጀንዳ ምን እንደሆነ ተጠቁሟል። ኢትዮጵያ ስፖርት አካዳሚ በዋናነት ከክልል ካሉ ማዕከላት ማዕከላት ደግሞ ወርዶ ጣቢያዎችን ዩኒቨርሲቲ ያሉ አካዳሚዎች ደግሞ በጋራ በትብብር የጋራ መድረኮችን በማዘጋጀት በየጊዜው በዚህ ጉዳይ ላይ መሰራት እንዳለበትና ያሉትን አቅሞችን ሰብሰብ አድርገን ወደ አንድ አመትን በስፖርት ላይ እንዲሰሩ የማድረግ ስራዎች አቅጣጫ አስቀምጠናል። ዛሬ የኢትዮጵያ ስፖርት አካዳሚ ይህን ሮል ወስዶ ከክልል ማዕከላት ጋር ሰፊ ስልጠናዎችን ይሰጣሉ። ስልጠናውን ብቻ ሳይሆን ቀጣይ በጋራ እንዴት መስራት እንደሚቻል ማለት ነው፣ ክፍተቶቻችን ለመሙላት የሚያስችሉ ናቸው። አሁን እኮ አንድ ሳንሆንም እየሰራን ነው ማለት ተጣምረን ቅንጅት ሳይኖር እየሰራን ያለ ነው። ግን ደግሞ ቅንጅት ኑሮን ስንሰራ የምናገኘው ጥቅም ምንድን ነው? ክፍተቶቻችን እንሞላለን። ለምሳሌ ማዕከላት በምልመላ ላይ፣ በተሰጥኦ ልየታ ላይ፣ በስልጠና ላይ በውድድር ከቅድመ ውድድርና ከውድድር በኋላ በውድድር ወቅት የሚያደርጓቸው ዝግጅቶች ምን እንደሆኑ ጉድለት ካላቸው እኛን ሞላላቸዋለን። ከኛ ተሞክሮ ይወስዳሉ። እኛም ደግሞ የምንሰራበት አግባብ ደግሞ ልክ ካልሆነና የእነሱ ተሽሎ ካገኘን ደግሞ መውሰድ እንችላለን። የተዘጋጀው ስልጠና ለአሰልጣኞች ጠቃሚ እንደሆነ ተሳታፊዎች ተናግረዋል። የሴት አሰልጣኞች ማነስ ግን ሊታሰብበት ይገባል ተብሏል። በተለይ የኢትዮጵያ ስፖርት አካዳሚ ከውድድር በመጀመሪያው ዓመት ላይ መሆኑ እጅግ በጣም የተሻለ አሁን ለምንሰራቸው ውድድሮችም ለምንሰጣቸው ስልጠናዎችም የተሻለ ግብአት አቅም ሊሆነን የሚችል ነው። ምክንያቱም እስከዛሬ ድረስ የሚሰጥበት ወይ ወደ ግንቦት ሰኔ አካባቢ ስለነበረ ስልጠናዎች ወደ መጠናቀቂያው አካባቢ ነበሩ እስከዛሬ። አሁን ላይ ያለው ግን ገና ስልጠና መጀመሪያ ነው። ውድድሮች ወደፊት ናቸው ያሉት። በጣም በርካታ የሆኑ ነገሮችን የምንሰራበት ስራ ገና መጀመሪያችን ላይ ነው። አትሌቶች ተመልምለው ወደ ተቋም የሚገቡበት ነው። ታዳጊዎች ላይ ከየትኛውም ቦታ መጥተው ወደ ስልጠና ማዕከላት ወይም ደግሞ የተለያየ የስፖርት ማዕከላት የሚገቡ አትሌቶችን የምናገኝበት ነውና፣ ያንን ስናገኝ አንደኛ አትሌቶችን የምንመለበት ወይ ታላንታቸውን የምናውቅበት እና አመላመላችን ምን አይነት መሆን እንዳለበት ካሁኑ ትልቅ ግባት ያገኘንበት ነው። ሰልጣኞች በዝተዋል በየቦታው ግን አሁን እንደዛም ቢሆን ብዙ ከተሞች ላይ ወረዶች ላይ ሲካሄድ የሴት ሰልጣኞች ቁጥር በጣም ያነሰ ነው። ምክንያቱም በየወረዶቹም ሆነ በየከተሞቹም የሚሰጠው ለሴት ልጅ ትኩረት የወረደ ስለሆነ ማለት ነው። በዚህ በመቀጠል ደግሞ ማዕከሎች ምናምን የተወሰኑ ማዕከሎች ያሉት እነሱም ደግሞ በብዛት ሴት ሰልጣኞች የላቸውም። እና ትንሽ አገራችን ላይ ለሴት የሚሰጠው ትኩረት በጣም የወረደ ስለሆነ እዛ ላይ ፎከስ እንዲያደርጉ በዚህ አጋጣሚ። ስልጠናው ነገ የመጨረሻውን ውሎ ያደርጋል። ከውጭ የአውሮፓ ሻምፒየንስ ሊግ የሶስተኛ ዙር ምራ ግብረዎች ከዛሬ ምሽት ጀምሮ መከናወን ይጀምራሉ። ከእንግሊዝ ክለቦች ጋር ባደረጋቸው ያለፉ ጨዋታዎች ጥሩ ታሪክ ያላስመዘግበው አትሌቲኮ ማድሪድ በጥሩ ወቅታዊ አቋም ላይ ከሚገኘው አርሰናል ጋር በኤምሬስ የሚያደርገው መራ ግብርም ይጠበቃል። የአምናው የፍጻሜ ተፋላሚ ኢንተር ሚላን ከሜዳ ውጪ ከሴንት ጊኒስ ጋር ሲጫወት ኒውካስል ዩናይትድ ከቤኔፊካ፣ ኮፐንሃገን ከቦሩሽያ ዶርትሙንድ ዛሬ የሚደረጉ ሌሎች የአውሮፓ ሻምፒየንስ ሊግ መራ ግብሮች ናቸው። ምረት ተስፋዬ በታላቁ የአውሮፓ መድረክ የአውሮፓ ሻምፒየንስ ሊግ በተለያዩ የአውሮፓ ስታዲየሞች ተጠባቂ ጨዋታዎችን ያስመለክታል። በኤምሬትስ አርሰናል ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ምሽት ከሚደረጉ ጨዋታዎች ይገኝበታል። በውድድር አመቱ በተቃና መንገድ እየተጓዘ የሚገኘው አርሰናል በአውሮፓ ሻምፒየንስ ሊግ በ2025 26 ሶስተኛ ድሉን ለማስመዝገብ ይጫወታል። በዲየጎ ሲሞኔ የሚመራው አትሌቲኮ ማድሪድ ከእንግሊዝ ክለቦች ጋር ያለውን ታሪክ ለመቀየር ለንደን ደርሷል። አትሌቲኮ ማድሪድ በአውሮፓ መድረክ ከእንግሊዝ ክለቦች ጋር ባደረጋቸው ያለፉ ዘጠኝ ጨዋታዎች አንዱን ብቻ አሸንፏል። ይህም በ2022 በአውሮፓ ሻምፒየንስ ሊግ ማንቸስተር ዩናይትድን አንድ ለባዶ ያሸነፈበት ነበር። የላሊጋው ክለብ ከሜዳ ውጭ ተጉዞ ከእንግሊዝ ክለቦች ባደረጋቸው የአውሮፓ ሻምፒየንስ ሊግ የምድብ ወይም የአዲሱ ፎርማት ጨዋታዎች አሸንፎም አያውቅም። የአርሰናል የተከላካይ መስመር ጥንካሬና ቡድኑ ያነሰ ግብ ማስተናገዱ ለማድሪዱ ክለብ ቀላል እንደማይሆን ይጠበቃል። ሚካኤል አርቴታ በምሽቱ ጨዋታ በቋሚ ያሰላለፍ የበዙ ለውጦችን ያደርጋል ተብሎም አይጠበቅም። በውድድር ዓመቱ በግራ ተከላካይ መስመር ተመራጭ ሆኖ ሪካርዶ ካላፊዮሪ ቦታውን እንደሚያስጠብቅም ይጠበቃል። እንከን አልባ አስደናቂ እንቅስቃሴዎችን እያደረገ የሚገኘው ዩሬን ቲምበር ወሳኝነት በምሽቱ ጨዋታ እንደሚቀጥልም ይጠበቃል። የቀድሞ የአርሰናል ተጫዋቾችና እንደ አለን ሽረር ያሉ ታሪካዊ ተጫዋቾች የአርሰናልን ጨዋታ እንዳሻሻለ የሚናገሩለት ቪክተር ዮኬሬስ የፊት መስመሩን እንደሚመራም ይገመታል። ከውድድር ዓመቱ ጅማሮ አስቀድሞ በስብስቡ በርካታ ለውጦችን ያደረገው ዴጎ ሲሞኔ በቁልፍ ልጁ ውሊያን አልቫሬስ ተማምኗል። ከ20324 የአውሮፓ ቻምፒየንስ ሊግ የውድድር ዓመት ወዲህ 11 የሻምፒየንስ ሊግ ጨዋታዎች 13 ግቦችን አስቆጥሯል። የዝቢ ሜንድና የዴክላን ራይስ ጥምረት ከኮነር ካላገርና ማርኮ ሎሮን ቴጋ በአማካይ ክፍል የሚኖረው ፍጥጫ ተጠባቂ ሆኗል። በአርሰናል በኩል ቀደም ብሎ ጉዳት ላይ ከሚገኙት ማርቲን ዴጋርድ፣ ኖኒ ማዱኬ፣ ከአይቨርስ ጋብርኤል ጄሱስ ውጪ ሙሉ ስብስቡ ለጨዋታው ዝግጁ ነው። በአትሌቲኮ ማድሪድ በኩል አማካዩ ዦኒ ካርዶሶ በጉዳት ከስብስቡ ውጪ ሆኗል። ከ2018 19 በኋላ የሚያከናውኑት ጨዋታ በኤምሬትስ ስታዲየም ምሽት አራት ሰዓት ይደረጋል። 2024/25 የአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚው ኢንተር ሚላን የአሸናፊነት ቅድሚያ ግምት አግኝቶ ወደ ቤልጅየም ተጉዟል። በቀድሞ ተጫዋቹ ክሪስቲያን ቺቩ የሚመራው ኢንተር በሁሉም መድረክ በሰባት ተከታታይ ጨዋታው ሲያሸንፍ፣ ዛሬም በአሸናፊነት ለመቀጠል ምሽት አራት ሰዓት ይጫወታል። የቤልጅየሙ ሻምፒየን ሴንት ጊሊዮስ በኒውካስትል በሰፊ ግብ ልዩነት ከተሸነፉበት ጨዋታ በኋላ በሜዳቸው ውጤት ለመያዝ ወደ ሜዳ ይገባሉ። በሁለቱም የአውሮፓ ሻምፒየንስ ሊግ ጨዋታዎች አያክስ ና ስላቪያን ፕራንስ ያሸንፉ ግብ ያስቆጠሩት ላውታሮ ማርቲኔዝ ና ማርከ ቱራም ቁልፍ ተጫዋቾች እንደነበሩ ይታወሳል። ባለሜዳው ሴንት ጊሎስ ወሳኙ አጥቂያቸውን ሞሐመድ ሁሴኒን በጉዳት አያገኙም። ቅጣት ላይ የሚገኘው ራውል ወደ ስብስቡ ተመልሷል። ክሪስቲያን ቺቩ የማርከስ ቱራም እና ማቴዎ ዳርሚያንን ግልጋሎት አያገኝም። በሴንት ጀምስ ፓርክ ኒውካስትልን ከቤኒፊካ የሚያገናኘው ጨዋታ ምሽት አራት ሰዓት ይደረጋል። በሳምንቱ መጨረሻ በስምንተኛ ሳምንት በእንግሊዝ ፕሪምየር ሊግ የተሸነፈው ኒውካስትል በአውሮፓ ሻምፒየንስ ሊግ ያለውን የአሸናፊነት ጉዞ ለማስቀጠል ይጫወታል። በወድድር ዓመቱ የኢዲሃው ቡድን ወጥ አቋም ማሳየት ስኖታል። ወደ አሸናፊነት ለመመለስም ያስደናቂው የአንቶኒ ጎርደን እና የኒክ ቮልትማደ ጥምረት ቁልፍ ይሆናል ተብሎ ይጠበቃል። በጆዜ ሞሪኖ የሚመራው ቤኔፊካ ሁለቱንም ያለፉ የአውሮፓ ሻምፒየንስ ሊግ ጨዋታዎች በሽንፈት መጀመሩም ይታወሳል። ጠንካራ የኋላ መስመር የያዘው ቤኔፊካ የመጀመሪያ የአውሮፓ ሻምፒየንስ ሊግ ድሉንም ለማሳካት ይጫወታል። ካለፉ ሁለት የአውሮፓ ሻምፒየንስ ሊግ ጨዋታዎች አራት ነጥብ የያዘው የቡንደስሊጋው ክለብ ቦርሺያ ዶርትመንድ ወደ ዴንማርክ ተጉዞ ከኮፐንሃገን የሚያደርጉት ጨዋታ ምሽት አራት ሰዓት ይደረጋል። ክቡራን ተመልካቾቻችን ለእሳት ያዘጋጀንላችሁ ስፖርታዊ ዜናዎቻችን አበቁ። በያላችሁበት መልካም ምሽት ይሁንላችሁ።